የመጣሁት አዲስ አበባ ነው። የሆነልኝ እግዚአብሔር መስገን ስሙን ለዘላለም ይባረክ። እና እኔ እርጉዝ ሆኜ የነበረ እና ድንገት መጥቼ ሰባት ወር በኋላ ልጄ እንቅስቃሴ ጥሩ አይነበረምና በቂጥ ነው ተቀመጠችው አሉኝ። ከዛ በፍራሲ ማውለድ አለብች ተዘጋጅ አሉኝ። ከዛ ያን ወሩ እያጨመረ ሲሄድ ልጄ እንዲ በቂጤ ነው ተቀመጠችው፣ አልተቀየረችም። ዘጠኝ ወር ሲሞላም እንዲው በቂጤ ነው ተቀመጠችው። አሁንም አስር ወር ሞላት፣ እንዲው በቂጤ ነው ተቀመጠችው፣ አልተገለበጠችም። ከዛ መጨረሻ ላይ አሁንም አንቺ ልጅ ያንቺ ነገር አልተለወጠም እዛው ያ ነው ያለውና ኦፕራሲው ተዘጋጀ አሉኝ። አይ እኔ ኦፕራሲው በፍጹም አልዘጋጅም እንዲው እግዚአብሔርን አሰው አለ እና እሱ ጋር ለምን አልሄድም? ለምን እንዲሁ ከበደ ሆደ ከብዶይ ቤት ውስጥ ቁጭ አልኩትና፣ እግዚአብሔር አምላኬ ነቢ ማስሁን ላይ የሚሰራ እግዚአብሔር ሆይ፣ ካንሰር ሚያክል ነገር ሚያቀልጥ እግዚአብሔር ሆይ፣ የእኔ ነገር በጌታ በኢየሱስ መለወጥ ትችሉ አለ መገለበጥ ትችሉ አለ እና በኔ ሆድ ላይ እግዚአብሔር ሆይ እኔ ቢላ አይቆረጥም ሆቴ በኢየሱስ ኦፍራሲ አልሆንም፣ በፍጹም አልኩትና ሶፋ ላይ ቁጭ አልኩት። ዝም ብሎ የሚጠጣ ውሃ ራሱ አይሆንም ጆክ ላይ ያለው ውሃ አነሳሁትና፣ አንተ ውሃ ስትጸልይ አነሳሁትና ውሃ እንደዚህ ልክ እኔ አነሳሁት በጆክን አነሳሁት ስትጸልይ እኔም አነሳሁትን አንስቼ ያ ውሃ ጠጣሁት። ልክ አስር ወር አልፎኛል። ልክ ሐሙስ ነው ኦፍራሲ ቀጠሩኝ። ሐሙስ በኋላ የሚያልፍሽ ከሆነ አንቺን ትሞች ያለሽ፣ ልጅሽም በህይወት አይተርፍሽም አሉኝ። ከዛ የማስፉን አምላክ አታሳፍረኝም። እኔም ተራይ ደርሶኝ እዛ መድረክ ላይ ቆሜ እመሰክራለሁ። ይኸው ኢየሱስ በአንተ ስም ይሄ ውሃ አንስቼ ጠጧለሁ አልኩትና አንተ ስጸል አንተ ጋር እንደዚህ አንስቼ ውሃውን ጠጣሁት። እዛው ሶፋ ላይ ቁጭ ያልኩ ቦታ ምጥ ያዘኝ። ከዛ እግዚአብሔር እርዶኝ እዛ ጤና ጣቢያ በሩጓ ስደርስ፣ ልጅ ሾል ካወጣች እዛው ነው የወለደችው። እዛው በቃ ጤና ጣቢያ አስቸኩሎኝ፣ በቃ አስቸኩሎ ሄድኩ። እዛ ልክ ስደርስ በሩጓ ምንም በቃ ማንም ሳይደርስ እግዚአብሔር ደርሶኝ ልጅ አቅፌ ጠላት ያየ ወደ ቤትህ በሰላም ገባሁ። ለጌታ ለኢየሱስ ክብር ክብር ክብር። ማንም እጁን ጭኖ አልጸለም። ማንም የጸለ ሰው የለም። ማንም ሰው በውሃ ብቻ አንተ ውሃ አንስተ ስጸል ውሃ አምላክ በስሜ አንስቼ ይኸው ጸልያለሁ ጠጣት ነው ሴት ማን ኔነፍሊት የእሱ ስጦታ። ስንተኛ ልጅሽ ናት? ሁለተኛ ናት። እችኛው ስንት ወርሽ ነው አሁን? ኮለጅ ሁለት ወርከ ሁለት ሳምንቴ ናት። ምን ታስተላልፍ ያለሽ በዚህ ቲቪ ዝቤ ላሉ ሰዎች? ሱ ኢየሱስ ያመነው ሁሉ ፍሬ ይሰጣችኋል። እውነት ሁሉም እሱጋ ያለው ይመኑ ብቻ፣ መኑ እሱጋ የመጣ ሁሉ ፍሬ አቅቦ ይሄዳል። እሱ ብቻ ነው የምለው። ሌላ ምንም ምለው ነገር የለም። ለጌታ ለኢየሱስ ክብር። አምዱሲ አምጪ እጃችሁ እጃቹ፣ ከፋር ይቺን ብላቴና አባቶዬ እባርካታለሁ፣ እመርቃታለሁ። በቤቷ በዘሮዋ መሃል ማንም ወዳል ወጣ ከፍታ ትውጣ። በጥበብና በእውቀት ትደግ። ዘሮዋ የጠላትን ደጅ ይውረስ። ለቤተሰብ በረከት ትሆን፣ ለቤተሰብ ዘጻት ትሆን፣ ለቤተሰብ እግዚአብሔር አባቴ መድሃኒት ትሆን።